ንሽ ሀገር ለሰማይ ለምድለውለደመለ ድንቹ የበሰለውን አወጣሁት ማለት ነው። አለ እዚህ ጋር ትንሽ የቀነስኩት ነው፣ ግን ከመጀመሪያው ድብ ቀርጦ ኖሮ ደስ ይለኝ ነበር። ድንቹ በጣም አዘለለበት ምክንያቱም እንደ መሹ እንዲሆን ስለፈለኩ ማለት ነው። አሁን ነጭ ሩዝ እንሰራለሁ ወይ የዛሬ ምሳችን ይህንን ይመስላል ላቸዋለሁ ውድ ሀገር ልጆች፣ ውድ የቻናሌ ቤተሰቦች ማለት ነው። የታባቱ እንደሚጣፍጥ በተለይ ከሰላጣ ጋር እና ከኩብስ ገብስ ነው ያብድነው ማለት ላችሁ፣ ያምራል በጣም ያችሁት ይዋለው ነፍስተላለቅ ትንሽ ትንሽ እየያዘ ይጋማሽ ወይ ስለዋለ ይሆነ አ ትንሽ እየ ብዙም ሳይበስል እንደዚህ እናደርገዋለን ማለት ነው። በጣም ቀላል እና አፍጣኝ ማደግ ስራ እንደዚህ መስራት ይቻላል ማለት ነው። ምን ማማሰል ምናምን በቃ እንደዚህ ሁሉንም አጣጣቀቀልና አድርገውና ካመለ እንደዚህ ጨራርሰናል ማለት ነው። ሁሉን ነገር አስተካክዬ ጨርሻለሁ። እንዴት እንደሚያምር አይታችሁታል። ከመጀመሪያ እስከ መጨረሻው ማለት ነው። ይሄ ምንድን ነው የሚሆነው ከኮብስ ጋር ነው የሚበላው ማለት ነው። ያኔ ከሩዝ ጋር ይቻላል፣ ግን እዚህ ደግሞ እዚህ ከኮብስ ጋር ነው አብረን የሚበላው ማለት ነው። አሁን ወደ ፕሮን ከተዋሉ ማለት ነው። ምክንያቱም ይሄ የምታዩት መሹ መሆን አለበት ማለት ነው። እና በጣም ነው የሚያምሩ የምር በጣም መስራት እኔ በጣም ደስ ይለኛል። አንደኛ ጊዜ ቆጣቢ ነው፣ ሁለተኛ ደግሞ ይሁት እንደት እንደሚያው በጣም ነው። ይሄ ድንች፣ ቲማቲም፣ ቃሪያ ሁሉ ነገር እንትን ያለበት ማለት ተጣም ግን እንደ ነገር አደረኩበት ማለት ነው። አሁን ወደ ፈሮናችን እንከታለን ያለው መብሰል አለበት። ትንሽ ትንሽዬ ያው እዚህ ጋር መሹ ስለሆነ የሆነ ትንሽዬ ብዙም ሳይበስል እንደዚህ እናደርገዋለን ማለት ነው። በጣም ቀላል እና አፍጣኝ የማያደግ ስራ እንደዚህ መስራት ይቻላል ማለት ነው። ምን ማማሰል ምናምን፣ በቃ እንደዚህ ሁሉንም ነጣ ቀቃል እናደርገው ና ከንለ እንደዚህ ይሰራል ማለት ነው ያላቸው ጓደኞችን ቤት ናቸው? ደህና ናቸው ወይ? እግዚአብሔር ይመስገን። ሰላም ነው ወይ? ያለን ለን ዛሬ ምሳ እየሰራን ነው ማለት ነው። ደሮ ወጥ ማለት ነው። እዚህ ጋ ጎመናውን አስተካክያለሁ። በሳልሳ መጂ ሁሉንም ነገር አስተካክያለሁ ማለት ነው። ኦልሬዲ ዶሮ በእሷ ላይ ቆራርጫለው ማለት ነው። ደሮ ዳ ፍርፍሮ ነው ላይ ስቲል እየታያችሁት፣ ያምራል በጣም ነው የሚያምር ድንች የብቻው ቃቅ እያለሁ እንግዲህ፣ እስቲ ምሳችን ዛሬ ማለት ነው። ምሳ የሚበላ ካለ ወደ እኛ ጎራ ይበል ማለት ነው። እንደዚህ ቀባባ እኛ ከግፈስ ለብሰ ነው የምንሰራ ማለት ነው። እና እንደዚህ ቀባ ብቸዋለሁ፣ ግን መጀመሪያውን ያው ይሄ ደሮ ነው ታቆታላችሁ። መጀመሪያውን ለመቅረት አልተመቸኝም እና እንደ መሾያ አይነት ነገር ነው ማለት ነው። ዛሬ የሚሰራው ውድ የቻና ላይ ቤተሰቦች እንዴት ናችሁ? እንደምን ደህና ናችሁ ወይ? እግዚአብሔር ይመስገን። ውድ አገሬ ልጆች እንግዲህ አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ የቆያችሁ ጓደኞችን እንደዚህ ሸር ላይ ኮሜንት እያደረጋችሁ አበረታችሁ። ውድ አገሬ ልጆች ያው እንግዲህ ዛሬ ምሳ ከእኔ ጋር ናችሁ ማለት ነው። እንደዚህ አድርገን ተራርሰና ላይ ሽንኩርቱን አላብራለሁ ዝም ዝም ብዬ ነው እንደዚህ ያደረኩት ማለት ነው። ያው መሹ ስለሆነ እንደዚህ ያደረኩት ማለት ነው። በጣም ነው የሚያምረው። ይውላቸው አሁን ድንቹን የበሰለ ነው። ድንቹንም አብሬ ጨምሮ አብረ እናያለን ማለት ነው። ግን ኦልሬዲ ከታትፌ ሁሉንም ነገር አዘጋጅቼ ነው እንትን ያልኩት ማለት ነው። ያው የምቀርጠላው የምቀርጠው ማለት ነው እንዴት እንደሚያምር ይሄ። በጣም ነው የምጣፍጠው በተለይ በኩብስ ማለት ነው። ይሄ ኩብስ ታውቃላችሁ በሱ በጣም ነው የምጣፍጠው። እና እዚህ ጋር ሁሉንም ነገር ቅመሙን እናል ቅመሙን እንጨርሸለታለው ማለት ነው ሳንሳ እንደዚህ ባህራት እንዳለ በሙሉ ቅማማችን ከአንድ ላይ እንደዚህ ተበለቅለቅ አረቁትና፣ ዘይት ዘይቱን ነው የተጠቀምኩት ዛሬ ማለት ነው። ያው ብዙ ዘይት ስለማይወዱ ሰዎቹ ማለት ነው። ዶሮዋ እንደዚህ ዶሮውን አጥቤ ምናምን መጀመሪያ ነው የቀቀልኩት ማለት ነው፣ ከጨው ጋር ከምን ጋር እና ይሄ ምንድን ነው ማለት ነው። ቲማቲም አለ፣ ሽንኩርት፣ ዶሮ፣ ይሄ የህንዲያዎቹ ሰላም ታቆታላችሁ። ሁሉን ነገር ከአንድ ላይ ያደረጉት ማለት ነው። ስለዚህ እንደዚህ ከሰራዊ በኋላ ዳ ክፍሮን ውስጥ እንከተዋለን። እንግዲህ ዛሬ የዛሬ ውሏችን ይመስላል ማለት ነው። አሁን መጨረሻ ላይ ደግሞ ድንቹን እና ካሮቱን ቀቅያለሁ፣ ምክንያቱም እንደ መሹ ስለፈለኩኝ ማለት ነው። እንደ መሹ እንዲሆን ስለፈለኩኝ ማለት ነው። እና ይህን ይመስላል ዛሬ የዛሬ የምሰራው ምሳ ማለት ነው። ዛሬ ምሳ ምሰራው እንግዲህ ኩሽና ቤት ብቻዬን ነው ያለሁት ማለት ነው። እንዴት ያምራል! የምር በጣም ያምራል። እና ለምን አልቀርጠውም? ለውድ ጓደኞች ሙያዬን ለምን ያዩልኝም ብዬ በቪዲዮ ከተፍ አልኩላችሁ ማለት ነው። ውድ አገሬ ልጆች እንዴት አያችሁት? በጣም ነው የሚያምረው የምር ፍሮን ውስጥ ከትቼዋለሁ። ከዛ መሹ ይሆናል ማለት ነው። እና እንደዚህ አድርጌ ፍሮን ውስጥ ይበስላል ማለት ነው። ላች መሹ ነው የሚሆነው። ዛሬ ሳልሆን ውሃ ያሉ ሞይ ምናምን ውሃ ያለው ሳይሆን መሹ ይሆናል ማለት ነው። አሁን ፍሮን ውስጥ ከትቼዋለሁ። ግ ደግሞ መጨረሻሁን አብረን እናያለን ማለት ነው። አሁን ጨራርሰናል ማለት ነው። ሁሉን ነገር አስተካክዬ ጨርሻለሁ። እንዴት እንደሚያምር አይታችሁታል ከመጀመሪያ እስከመጨረሻው ማለት ይሄ ምንድን ነው የሚሆነው? ካኮብስ ጋር ነው የሚበላው ማለት ነው። ያኔ ከሩዝ ጋር ይቻላል ግን እዚህ ደግሞ እዚ ካኮብስ ጋ ነው አብረ የሚበላው ማለት ነው። አሁን ወደ ፍሮን ከተዋሉ ማለት ነው። ምክንያቱም ይሄ የምታዩት መሹ መሆን አለበት ማለት ነው እና በጣም ነው የሚያምሩ የምር እንደዚህ መስራት እኔ በጣም ደስ ይለኛል። አንደኛ ጊዜ ቆጣቢ ነው፣ ሁለተኛ ደግሞ ይወት እንደት እንደሚያምሩ በጣም ነው የሚያምረው። ያኔ ይሄ ድንች፣ ቲማቲም፣ ቃሪያ ሁሉ ነገር እንትን ያለበት ማለት ነው። ነገር ግን ላዩ ላይ የሆነ እንደ ሶስት ነገር አልነኩበትም ማለት ነው። አሁን ወደ ፍሮናችን እንከታለን። ውድ የአገሬ ልጆች ድንቹ የበሰለውን አወጣሁት ማለት ነው። አሁን እዚህ ጋ ትንሽ የቀነስኩት እንትናለ ቀመ የቀነስኩት ማለት ይህን ህላዩ ላይ ቃላረስተታሉ ማለት ነው። ግን ከመጀመሪያው ቢድቢው ቀርጠው ኖሮ ደስ ይለኝ ነበር። ግን አይመችም ያላችሁ ድንቹ በጣም መሰለኝ ለበት ምክንያቱም እንደ መሹ እንዲሆን ስለፈለግኩኝ ማለት ነው። ጭረት እንሰራለን ወይ። የዛሬ ምሳችን ይህንን ይመስላል አላችኋለሁ። ውድ የሀገሬ ልጆች፣ ውድ የቻናሌ ቤተሰቦች ማለት ነው። የታጣቱ እንደሚጣፍጥ በተለይ ከሰላጣና ከኩብስ ጋር ስማ ያብደረ ነው፣ ያምራል። በጣም ያችሁት አሁን ፍሮን ውስጥ ካትችኋለሁ ወይ ከዛ መሹ ይሆናል ማለት ነው። እና እንደዚህ አድርጌ ፍሮን ውስጥ ይበስላል ማለት ነው። ይላችሁ መሹ ነው የሚሆነው ዛሬ ያን ሳሎና ውሃ ያሉ ሞይ ምናምን ነው። ውሃ ያለው ሳይሆን መሹ ይሆናል ማለት አሁን ፍሮን ውስጥ ካትቻለው፣ ግን ደሞ መጨረሻውን አብረን እናያለን ማለት ነው።